ታዝነኛል ይህ ነገር ጥሩ ነው እያልኩ ጥሩ መሆኑን ሳታውቀው ራስ ሌላ ውስጥ ስትከቶ ታሳዝነኛል። አለማወቅ ሰው ደግሞ ታነቢያለሽ? በጣም አንደኛ። ይሄ ሰው መጥፎ ነው ይታወቅሻል? አውቃለሁ። ሴት ልጅ በተለይ ሴቶችን በጣም ማንበብ እችላለሁ። አሮላይክ ላይክ በጣም ስዊቱ ነው ሲያወሩኝ አልወድም። ይክንቴል የሆነ ነገር እንዳሰቡ ግን በሰው እኮ እንደምትመክሪው፣ ለራስሽ መሆንሽ የት ሴት በደረሽ ነበር። ይሄ አይዲያም ስታመጪ ሀሳብ ስታመጪ ማንደኛ ነሽ እኮ፣ ግን ለምንድን ነው ለራስሽ የማትጠቀሚው? ተጠቀም ያለው አልተጠቀምኩም ብዬ ምንድን ነው ይሄ? መያዝንማ አትወዱም እናንተ እኮ። ብቻ የሆነ እናንተን ትሪት የሚያደርጋችሁ የሆነ ነገር ትፈልጋላችሁ። በተለይ ብዙ ጊዜ ነው ምነግር ለምን እንደሆነ አላቅ። ሲቲ ይደረግባችሁ። አረ ሌላ ነገር። እና ውስጣችሁ ምን ይነግራችሁ አይደለም? አዎ በጣም ነው የሚታወቃችሁ። ግን እስኪ ሌላ ጥያቄ የምጠይቅሽ ነገር ብዙ ጊዜ አዳዲስ ሰው ስትተዋወቂ አዲስ ይመስልሻል ወይስ ምታውቂው ይመስልሻል? ያን ስ አላስታውስም። ኦኬ፣ እንግዲህ ይሄ ባህሪሽ ላይ አለም ማለት ነው። ምናልባት ትንሽ የአኳሪስ ባህሪ ይኖርሻል ብዬ ነበር። ሰው ፊት ለፊት ትናገሪያለሽ? እንደ አንቺ ምን አይነት ነገር? አይ ምን ልሽ የሆነ ነገር ሲፈጠር ንግግር ላይ እንዲህ አስተማመች ሳይሆን ፊት ለፊት ነው፣ ዘርገፋ አርገሽ ምትናገሪ ወይስ ታስተማሚያለሽ ነገሮች? አይ ኖ ፊት ለፊት ነው። ብዙ ጊዜ ደግሞ የሚመችሽ እንጭጭ የሆኑ ሰዎች አይመችሽም። ከእድሜሽ ከፍ ያሉ ሰዎች ማቹርድ የሆነ ሰው ነው የሚመችሽ። ዋው! ያ ማቹርድ ለጓደኝነት ራሱ። አዎ አወራሩ ማቹርድ የሆነ ሰው ነው ደስ የሚል ያው ፊት አሰጭም እንጂ እኮ በጣም ነው የሚያብሽ። እነማን ማቹር ዲው ቾን ሰዎች ማለት እነማን? ወይ እነማን እነማን? እና ላይክ የራሷ አማር የሚገርም የራሷ ችግር እያለባት ስለ ሰው ትችግር ትጨነቃለች። እሱ በጣም የሚገርም ሰው የሚገርም አንተ ቅድም ጀምረህ እየተናገርክ በጣም ይገርም የነበር ወደ መጀመሪያው አካባቢ፣ ለምን እንግዲህ እየነገርኩ ነው። ከልጅነታችን ጀምረን አብረን ያደግን እና ክፋት አትወድም። ኦኬ ለሰው በጣም በጣም በጣም ራሷ ቸግሯት ቢሆንም ሰው ሳፖርት ማድረግ መንጅምት ማን ነው ሰውን ሳፖርት የምታደርግበት መንገድ እና አንድ ደግሞ ደስ ያለ ደግሞ ለምን አንዳንድ ነገሮችን ሀሳብ የምታመጫቸውን ለሰዎች የምትመክራቸውን ምክሮች ለምን ለራስሽ ያልከው ለምሳሌ ብዙዎች አይዲያቸውን ወደ ገንዘብ ወደ ምን ይቀይራሉ፣ ግን ሰውን የምትረዳበት መንገድ ለሰው ለመርዳት ያለ፣ በእርግጥ በዚህ ዙሪያ ቤተሰቦች እንዳለ ቤተሰባቸው በሙሉ ፍቅር ናቸው፣ ሰው መርዳት ይወዳሉ። አንድ ነጥብ ያስ፣ ሁለተኛው ደግሞ የገረመኝ ዋው፣ በቃ እኔ ስለማውቃት ግማሹ ነገር ተመችቶኛል፣ በቃ አሜዚንግ፣ ደስ ብሎኛል ማለት የገለጽክበት መንገድ እሷን ንጽህነቷን ንጹህ ነች። ኢትዮጵያ አይደለም አሜሪካ ሄዳ፣ ኢትዮጵያ እያለችም የሴት ንጹህ እሷን ያክል የለም። ይቀጥታ አርግልኝ አሁን የምታየው አሜሪካ መጦ አሜሪካ አሜሪካ መጦ ምናምን ናወር እንደዚህ መኳኳል የለመድ አይደል፣ እሷ ኢትዮጵያ እያለችም እንደዚህ የመጨረሻ የመጨረሻ ንጹህ ሴት ነች፣ የመጨረሻ ጥግ ድረስ እና ልብስ እንደዚህ ትመርጫለች ምናምን ያልከው አለባበሱን ያልከው መንገድ አሜሪካ ስላላይ ሳይሆን ኢትዮጵያ እያለችም እንደዚህ ነች። በቃ ሁሌም ኩል ነች እና ደስ ይላል። ተመችሶኛል ስ አንድ ባህሪ ልንገርህ የሆነ ቦታ ትሄድና ከዚህ በኋላ እንዲህ ነገር አላደርግም ምናም ብላ ተመልሳ እዛው ነች። ደግሞ ይሄ በጣም የሚያስቆ ባህሪ ነው። ላይክ ምን አይነት ነገር ጀስት፣ አሁን እንትን አልዘርዝረዋ። አሁን ለምሳሌ የሆነ ቦታ ትሄጃለሽ፣ ከዛ ተመልሰሽ ወደዛ ነገር እንደማትገቢ ወደዛ ነገር እንደማትጂ ያው ሰው አይደለ፣ ብዙ ነገሮች እንትን ይሉናል። ይስቡናል። ፓይሰሶች ብዙ ጊዜ ምን ያደርጋቸዋል መሰለሽ፣ ከዚህ በኋላ ይሄን ነገር አላደርግም ብለው ተመልሰው ወደዛ ይሄዳሉ። ግን የሚገርምሽ መጨረሻ ላይ እነዚህ ፓይሰስ የሚባሉ ሳይኖች ከእግዚአብሔር ደጃፍ የማይጠፉ ገዳም መሄድ የሚያበዙ ምናምን ሰዎች ናቸው የሚሆኑት። መጨረሻቸው ወደዛ ነው የምትይጁ ምን ይላል መሰለሽ መጨረሻቸው ምንኩስና ክፍላቸው ምንኩስና ሲባል ግድ ሄደሽ ገዳም ውስጥ መምሰል ወደዛ ተዘወትሪያለሽ በቃ ነገረ ስራሽ መሆን ማለት ነው አዎ ሃይማኖተኛ ናቸው እንደዛ ነው የሚሉኝ ለመሰለ ይሄ የሰውን ችግር እንደራሳቸው ችግር በጣም እንዴት ብዬ ልንገር ይሄ የራሷ አሮበት የሰው የሚያማስል ሰው ታውቃለህ እንግዲህ በሌላ ትርጉም እንዳትረጉም፣ የራሱ እኮ ችግር አለ። እንግዲህ የሰው ችግር ለመቅረፍ መሞክር ማለት ነው ከራስ ችግር የሰይ እኔ ባህሪ ለራሴ የሚገርበኝ ምን እንደሆነ ታውቃለህ? በጣም ለራሴ ሁሌ የምወደውን ሰው ኤኒ ፍሬንድም ነው ምለው ለማስቀየም አልቸኩልም። በጣም ከተቀየምኩ ነው ዘ ኢንድ መራቅ ነው እኔ አልስተዳደብም ከተቀየምኩ፣ ዳሴ ትዝም አትለኝም። ለምን አስራ ምናምን አመት አላውቃትም ምናምን ዳሴ። እሺ ጎን ጎን እና ለምን እንደዛ እንደሚሆን ታውቃለህ? እኔ በጣም ለራሴ ተፈጥሮ በጣም የሚገርመኝ ተፈጥሮ ምንድነው? በቃ ስቀርብ ጥግ ድረስ ነው የምቀርብ። በአይን ሚስ ግን የሆነ ፋውል ከሰራ ደግሜ እንደመጀመሪያው መቅረብ ስለማልችል በቃ አንዴ ካስቀየምከኝ ወይ ባልሆነ መንገድ ካገኘው እንደ መጀመሪያው መሆን አልችልም። የምፈልገው መራቅን ብቻ ነው። በቃ አላቅም፣ አታቀኝም፣ አልሰዳደብም ዳሴ። ኢቨን ብሎክም አላረግም ህይወቴ ላይ ግን ዳሴ አልችልም መቅረፍ ያንድ ነገር ግን አንድ የሆነች ሰዓት ሳይን የሆነች ልጅ ግን ማለት ነው፣ ከሆነ ሰው ጋር ግን አጋጭታሻለች። አንድ ሴት ጓደኛሽ ናት፣ አጋጭታሻለች፣ ሪዝኑ በማይታወቅ ሁኔታ አይ ዶንት ኖው። እሱን ነገር ቼክ አድርገን እኔ አንቺ እንትን ውስጥ ስለት የለውም ማለት። ከምን አይነት ሰው ጋር ነው ያጋጨችኝ ይሰማል ከሆነ እስፔስፊክሊ መናገር ባልችልም፣ እናንተ ፋይሰሶች ብዙ ጊዜ ጥፋታችሁ የጥፋት እንትናችሁ ምንድን ነው? እሳቶች ናቸው የሚያጠፏችሁ ማለት ነው። እና አይዶን ነው ብቻ ከሆነ ሰው ጋር ቀያይ ማሻለች ግን ድረሽበት፣ እራት ሻው ድረሽበት። ሴት ጓደኛ እኔ የለኝም ሲል ጓደኛ ነው። እሷም አይዶ ያኛውም ሰው ገብቶሻል። አን እኮ እሷ እኮ ውሃ ናት። ይኸውልህ መግደላ እሷ ውሃ ናት። ግን የተጣላቻት ደሞ የተጣላቻት የተጣላችው ከነፋስ ጋር ነው። አጣያ ደግሞ እሳት ናት። እንዴ ነው የሚሆነው? እኔ የተጣላዋትም ሴትም የለችም ወንድም አይ ዶን ነው ብቻ ጣሪ እኔ እንዴ እንዴ አይደለሽ ማሚ፣ ወይ ለሌላ ጊዜ ስፔስፊክ ይኸው፣ ወይ ሆነ ምልክት ሊሰጥሽ ይሞክራል፣ ግን አላስታውስም። የተጣላዋትም አይደለም ያልሆነ ነገር መረጃ እንደ ያልሆነ ነገር እንትን ብሎሽ የረግሽው ሰው ምንም እኮ አላረገሽ። ቶ አላላበምምልሽ አንቺ የተረዳሽበት መንገድ እንድትረጃ ያደረጉበት መንገድ ሌላ ነው። አውቀሽ እኮ አደለም ሳታውቂ ነው የተጣላሽ። ያ ሰው ግን ምንም አላደረገሽም እኮ ግን ለመንጠላትሽ መንስኤ እስኪ እሳት ሳይን ሆናት እሳት ሳይንስልሽ መረጃ እንዲሆንሽ ወይ ኤሪስ ናት ወይ ሊዮ ናት ወይ ደግሞ ሳጁታሪስ ናት። በዚህ ወር ውስጥ የተወለደ ጓደኛሽን ይልና ከዛ ጋር የተያያዙ ነገሮችን ፈልጊ ትደርሽበታለች። ደግሞ አይኖ ለማስታወስ ሞክሪ እሺ፣ ቀስ ብለሽ ረጋ ብለሽ ምንም አይ ምንም ሳያደርገኝ ሳይሆን በሆነ ነገር የተጣላው የሆነ ነገር ነው፣ ግን አይደለም። አንቺ እንድትረጅ የተደረግሽበት መንገድ ብትሻል፣ አንዳንዴ ለመጣላትሽ መንስኤው እዚህ ደረጃ የማያደርስሽ ከሆነ እዚህ ደረጃ እንድደርሺ ደግሞ ከስርሽ የነበሩ ሰዎች በጣም ወሳኝነት አላቸው። ስንት ሰው ነበሩ? ከስር ሁለት ይሁን ሶስት ሰዎች አሉ። ወንድና ሴት ናቸው። ወንድና ሴት ናቸው ዋይ ጋዳ ወንድና ሴት ናቸው። አይገር አታሪ ነድረሽበት ግን ምንም ሪዝኑ እዚህ ግባ የሚባል አይደለም። ይቅርታ ተጠያየቀ ይቅር በቃ ለፊ ሽማሚ ምንም እዚህ ውስጥ የሚገባ ነገር አልነበረም። የተጣላሁት ፍሬንዴ ነው በጣም አዎ፣ አረ የምሬን ነው የምነግርሽ ቁጭ ብለሽ ምን አይነት ሰው ነው የተጣላሁት? አሁን እኔ እኮ ማሚ ደስ ብሎኝ ነገርኩሽ እኮ በቃ ይሄ ነጥቡን አስቀመጥኩልሽ። በዛ ነጥብ ሄደ ድረሽበትና ምንም ተራ ነገር ነው፣ እዚህ ገባ የሚባልም ነገር አለበለም እና ሂ ዶን ኬር አባው ሚ ሚገርምሽ እኮ ካንቺ ጋር ጓደኝነቱን እንዲቀጥል ይፈልጋል። አይገርምሽም ግን ያ ሰው አረ አሁንም ድረስ

ዋች እያወራን ያለ የመሰለኝ ስልክ ላይ ነው የመሰለኝ። እኔ ራሱ ጋይስ አላችሁ እንጂ ይቅርታ አድርጊልኝ። በሳቅ አትለፊ ብዙ እውነት እኮ ተናግሯል፣ አንቺን የገለጽበት። እኔ ራሱ አንዳንዴ ሽንጥ እያለኝ እውነት ነው ልል ነበር ነበር እውነት ብዙ እውነታዎችን የተናገረውና አንዳንዶቻችሁ ዎች ሲናገር በእንትን ውሰዱት በቃ ይሄ ከእውቀትም ከማንበብም ከጎግልም ከሚመጣ ስለሆነ ብዙ ይ ማንዴ አልጨረሰም እኮ ልክበቶማ ምን ልጨርሰልሽ ጨርስ ጨርስ ምን እኔ እኮ ነገርኩሽ ነጥቦችን አስቀምጫለሁ ልጁን አወቅኩት አወቅኩት በቃ በቃ አይዞህ አይዞህ ጓደኝነታችን ይቀጥላል ትለዋለህ ደስ ይላል